የት ነበርሽ እስካሁን የት ነበርሽ ደስት ነው ከቤት የወጣው እንዲያዝምላሽ ተጣፈለ ሌላ ጊዜ ምናምን ገበያ ስቴጅ ነበረ። ሰፕራይዝ ማድረግሽ ሰው ጋር ዘመድ ጥየቃ ምናምን ስቴጅ አይደለ። አጋጅ ስላለሽ፣ ሂክማም ስላለች ቀዳሚ ነች እሷ ስላለች ከቤት አልወጣም አልንቀሳቀስም ስትይኝ፣ ከዛ የነበረኝ ሰበብ ይሄ ነበረ እና የተጠቀምኩት አንቺን ለማስደሰት ያደረኩ ቤት ሽናቶች ነው። ስትንገላች ነበር ዞረ። እሺ

ድግእ አስቀይመሽኝም አታውቂም። የቀን እንትን ነውደጎደ ነውን ቀን አስቀይመሽ አታላምድና የተከበራችሁ የእማማጨቤ ቤተሰቦች እንደምን ናችሁ? ደህና ናቸው አላችሁልኝ። እንግዲህ ባለፈው እናቴ ከቤት አባራኛለች ብዬ የሰራሁላችሁ ቪዲዮ አንዳንዶቻችሁ አዝናችኋል፣ አንዳንዶቻችሁ ተሳድባችኋል። ምንም ማለት አይደለም። የመጣውን ሁሉ የመቀበል ጥቅም አለኝ። ለምን የሚዲያ ሰው እስከሆንኩኝ ድረስ ሁሉም ይውደደኝ ሁሉም ሀሳቤን ይቀበል ማለት ዘበት ነው። ሚወዳለ፣ የሚጠላለ፣ ሀሳብን የሚቀበላለ፣ የማይቀበላለ። ዛሬ ደግሞ ምመሰላችሁ፣ አዎ በጀሙ ምክንያት ምናምን እናቴን አስቀይመታለውኝ ያለሁትኝ ወላ ው እንደምታዩት ገጠር አካባቢ ነው ሰፈር አይደለም ያለ ሆቴል ማለት ነው። እና ያለው ሆቴል ደግሞ አክስቴ ቤት ነው ማለት ነው። ሶ አሁን ምንድነው የወጣ ሆቴል ከእናቴ ቤት ዋነኛው እኔ እናቴ ለምን ተቆጣችኝ ብዬ አይደለም ግን፣ እናቴም ሰፕራይዝ ላደርጋት አልመች አለችኝ ማለት ነው። ቤት ለቅቄ አልወጣም አለችኝ። እና ግዴታ ደግሞ እኔ ከቤት እንደዛ አለቃቅሼ ምናምን መውጣት ስለነበረብኝ ወጣሁኝ። ስወጣ እሷ ፍለጋ እኔን ስለምትወጣ በዛ አጋጣሚ ደግሞ እኔ ከሰዎች ጋር ተባብሬ ያሰብኩትን ነገር ማሳካት ስላለብኝና ለደስታዋ ነው ለምትፈልገው ነገር ነው። ይህንን ሁሉ ያደረግኩት ማለት ነው ግን እኔ ሚኪ ላዝኛለው ለምን እናቴን እያስለቀሰ ምናምን ቪዲዮ ላይ እያለቀሰች ምናምን ቀርጾ ሚዲያ ላይ ሲያቀርባት እኔ ተሰማኝና፣ ቪዲዮውንላ እኔ ጋ የነበረውን እናቴን አስከፋውትኝ እንዲህ ብዬ ቶሎ ብዬ ነው ያጠፋሁትኝ ማለት ነው። እና በቃ እና አሁን ያለሁት አክስቴ ጋ ነው። አክስቴ ልጥራላችሁ እስኪ። አክስቴ ነይ እስኪ አላስገባታለሁ። ለእናቴ እንዳትነግር ነይማ ካሜራ ላይ አያስገባሽም። ግን እናቴን እኔ ተደብቄ ነው የመጣሁት። ታውቂያለሽ አደለ እኮ። ለምን ተጣላችሁ? አደለም። እኔ አሁን እንደ ተጣላን ምናምን ምናምን አድርጌ ነው የወጣሁት። ለምን እኔ እሷን ለማስደሰት ሰርፕራይዝ ለማድረግ የሆነ ማስተካክለው ነገር ነበር እና የትም ቦታ አልሄድም አለች ገበያም። ያው ሂክማናት የምትሰራላት ሰራተኛ እንዳላት ታውቂያለሽ አደለ እኮ። ለዛ አሁን ቤት ለቅ ያልወጣም ስላለች እሷ ደግሞ ግዴታ እኔን ፍለጋ እንድትወጣ ብዬ ወደ አንቺ ጋር መጣሁኝና ሰነበትኩኝ። አሁን ልጆችን ልክ ያለውኝ እሷ ጋር እሷ ጋር ናት ብለው አንቺ ጋር ማለት ነው። እዚህ እዚ መታ እንድትፈልግ ልክ ያለው እኔ ልጆችን ገባሽ። ለዛ አሁን መምጣቷ አይቀርም ግን ከመጣች በኋላ አንቺ እኔ ሄዳለሁ ይ ደግሞ ወደ ቤት እሷን እዚህ አንድ አራት ቀን ምናምን ትይዥ ይልኛለሽ። አመሰራው ነገር ትልሽ ትንሽ ከባድ ነገር ስለሆነ ቀን ይፈጃል ማለት ነው። ለማስደሰት ነው እሱ። ኧረ ጥላትሽ አያ ሚስጥሽ አሚስጥሽ ጡቷን ይስጥሽ። እየደከምሽ ነው፣ ሰው እያረግሻት ነው። ሰው ሁኚ። አሜን። ከአንቺ ከደረሰች እሷ ሰው ሁናለች። ሰው ሁኚ። አሜን። እንጀራሽን ከፍ ይበል። አሜን። እድሜና ጤና ይስጥሽ። እኛንም ሰው አረግሽን። አሜን የበለጠው ሲያርግሽ አሜን። ድሃዎችን እየረዳሽ ነው፣ ጎረቤቷን እየረዳሽ ነው። አዝራተ አትከፋለ እና እሱ የእሱ ፍቃድ ከሆነ አላህ ካለ የበለጠው እናትሽን በፎቅ እንደምታስቀምጫት አላህ ያርግሽ። ካለኝ ትመጣለች። አንቺ አንድ አራት ቀን ራስሽ ጋር እፍን አድርገሽ ትይዥልኛለሽ። ስደውልልሽ ትልኪያታለሽ። እሺ፣ እሺ። ትክራ ማጣች አሜን። ላይን ታብ ላይ ገቢ አንቺ አንቺ ታስታውሱሽ በቀልቤ ወላሂ ነይ እምጣ እ እ አሁን ላክስቴ አንድ አራት ቀን ያዥልኝ ምናምን ነገር ስላልኳት ይይዛታለች። እኛ ደግሞ ወደ ቤት እንሄዳለን ማለት ነው። በቃ አደራ ስላልኳት አትለቃት። ወደ ቤት እንሄድ። ቤት እንገናኝ ቤተሰብ እና ቤተሰብ ካክስቴ ቤት ወደ ቤት መጥቻለውኝ ያው እዚች ጋ ያለ አግባብ ቦታ የተተከለች ወይም የቆመች ጎጆ ቤት አለ። ሽንት ቤቱ ሚሆን እንደምታዩት ነው። ሲቀጥል ደግሞ እዩት፣ እንዳለ ማለት ነው ጫካ ነው ማለት ብል ማጋነን አይሆንብኝም። ያው አናጺው መጥቷል፣ ከዛን ድንበራችን ተለክቶ ሲባጎ ተወጥሮ እንደዚህ ችካል ተመቷል ማለት ነው። እና ላችሁ አሁን ያው የመጀመሪያው አጥር ይሄንን ይመስላል ማለት ነው። ከዛን ደግሞ እኔ ማድረግ የነበረብኝ ምንድን ነው? ልብሴን ቀያየርኩኝ ና እንጨት ገዝቼ ይሄ ሰላሳ አምስት ፍሬ እንጨት ከዛን ደግሞ ይሄ ሀያ ዘጠኝ እንጨት ማለት አግዳሚ ና እንትን የሚባል ነገር አለ ቋሚ። ከዛን እላችሁ ቆርቆሮ ምናምን ደግሞ ለመግዛት ወደ ወሊሶ መሄድ ነበረብኝ ግዴታ እና ቆርቆሮ ይሄውላችሁ አስመርጬ አንድ ቆርቆሮ ዋጋው ሰባት መቶ ብር ሂሳብ ማለት ነው። ሁለተኛው አንደኛው ደግሞ ስምንት መቶ ብር ነው። የአጥር ቆርቆሮ ገበያ ላይ የለም ተብሏል። ከዛን ደግሞ ሚስማሮችን ገዛሁኝ ማለት ነው ሁለት ካርቶን ባለ ባር ሜጣው ዘጠኝ ቁጥር ደግሞ እና አስር ቁጥር እንደዛ ምናምን ነገር ገዛዝቼ ባጃጅ ቺን ከፈለጋችሁ ባጃጅ እኛ እጃችን ላይ ያለ ዜሮ ዘጠኝ ስልሳ ዘጠኝ ሰባ ስምንት ዜሮ ዜሮ አስራ አምስት ደውሉ። የፈለጋችሁበት ቦታ የቢሮ እቃ፣ የተለያየ ቦታ እቃ ከቤት ቤት ስትቀየሩ ምናምን ያደርስላችኋል። ወሊሶ ያላችሁ፣ ወደ ጉሩራ ያላችሁ ማለት ነው። ከዛን ልብሴን ለበስኩኝ። አናጺዎችም ስራቸውን ጀመሩ። እኔ ደግሞ የመጀመሪያውን አጥር ማፍረሴን ቀጠልኩኝ ማለት ነው ዶችዬ። ያው እንዳልኳችሁ እኔ ከቤት ወጥቼ ያለውኝ በሚለው እናቴ ወደ አክስቴ ጋ እንድትሄድ አደረግንና፣ ከዛን እኔ ደግሞ ከአክስቴ ቤት ወደዚህ መጥቼ እንደዚህ ስራዬን ጀመርኩኝ ማለት ነው ዶችዬ። የውላችሁ ቋሚዎችም አግድሞቹም አልቀው ቆርቆሮ መመታት ተጀመረ ማለት ነው ውዶችዬ እና እጅ ጎጆ ቤትንም እናፈርሳታለን። ይህ መሀል መሀል ላይ ያለው አጥር ምናምን እንዳለ የሚፈርስ ነው። ይሄ ደግሞ ያልቆመ በዛ በኩል ያለ ግድግዳ ነው እና እጅግ አሁን እንደዚህ እየሰራሩ ነው። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ስለምታበረታቱ ሁሉ ነገር ከልብ አመሰግናለሁኝ። ያዘናችሁብኝ እንዳለ ደግሞ በጣም ይቅርታ ማለት ነው። ይህንን ግቢ ለማጠር የጨረስኩት ብር ሰባ አምስት ሺህ ብር ነው። ሰባ አምስት ሺህ ብር ያናጺም፣ የእጅ ማለት ነው። እሱንም አካቶ እና ቆርቆሮ በጣም ተወዷል፣ ሚስማር ተወዷል፣ እንጨት ተወዷል። ልጄ ደግሞ ምን እንደምትል ስሙልኝ፣ የጨረሱ ነው ገጠር አስገባሽ እናንተ አመሰግናለሁ እያልሽ ነው ወይ? ወይ ወይ ወደቅሽ። እየሰሩ ነው። እና ውሹም እንደዚህ የራሷን ቋንቋ ፈጥራለች። እናላችሁ ከዛን ደግሞ አላግባብ የበቀሉትን ያልሆነ ቦታ የበቀሉትን እንደዚህ እየመነጠርኩኝ ነው። አጠቃላይ በዚህ በኩል እንደዚህ መተዋል። ሲቀጥል ልብስ የለመን ቀየር ያለውኝ፣ እንደምታዩት በአንድ ቀን የሚያልቅ ነገር አይደለም። አጠቃላይ አራት ቀን ነው ምናምን የፈጀባቸው። ከዛን በሩ እንደዚህ አስፍተነዋል። ከዛ ንላችሁ ሂክማዛች ጋር ቡና እያፈላችሁ ነበረ። በረንዳ ላይ ደግሞ እንደዚህ ያሰርኩት የረመዳን ዲኮር ነበረ። እኛም ቀንቀን ምናምን እዛ ጋ ወተን እንቀምጥ ነበረ ነገር ግን ለግቢው ውበት ሲባል ግዴታ መነሳት ስላለበት እና እነሱን እንደዚህ እያነሳሳውኝ ነው ውዶች። በመጋዝ ምናምን እየቆራረጥኩኝ መጨረሻ ላይ ደግሞ ይህንን መስሏል ማለት ነው። እስቲ ከመጀመሪያ ከአሁን እናንተም ኮመንት ላይ አስቀምጡልኝ። ከዛን ደግሞ ኑ ተከተሉኝ። አሁን ምን እናደርጋለን? ግቢ ላይ ያሉትን እቃዎችን እንደዚህ እናነሳሳና እንዲ ጥርቅ ጥርቅ ጽድት ጽድት እናደርጋችኋለን ማለት ነው። ይሄ እንዳለ ለእናቴ ነው ማለት ነው። እናቴ እንዲከፋት አልፈልግም፣ ደስ እንዲላት ነው የምፈልገው። ነገሮች እንዳለ በቃ በእንደዚህን አይነት ደስታዎች ምናምን ነገር እንድትረሳቸው ፈልጋለሁ። ጎጆ ቤቷንም ያው ዝች ጋ ማፈረስኳትኝ እና ከዛን እንደዚህ ጸጥታ አደረግኩትኝ ማለት ነው እንደምታዩት ከመጀመሪያ ከአሁኑ ቆሻሻ ደግሞ ያው መጣያ በጣም ሩቅ ቦታ ስለሆነ ዝች ጋ እሳት ሎከስኩበት ማለት ነው። አጠቃላይ ግቢው ይሄንን ይመስላል። ግቢያችን ራሱ በራሱ ሰፋ። እናቴን ያስለቀስኩበት እንትን ለምንድን ነው ስራ ውጤቱ ይህንን ይመስላል በነገራችን ላይ ይኸው ሂክማ ራሱ ከሰራም በኋላ ልብስ እያጠበች ነው የእናቴ የቆሸሹ ልብሶችን ውላ አጥባ የውላችሁ አዲሱ ቆርቆሮ ላይ የእናቴ ቤት ግቢ ላይ አሰጣችሁ ማለት ነው እና በሩን ደግሞ አላሳየኋችሁም ነበረ በሩ ራሱ ይኸው እንደዚህ አጽድተናል። ግቢው ይሄንን ይመስላል። በስተመጨረሻ ለአክስቴ ደግሞ ደውዬ እናቴን ላኪያት ምናምን ብያ እናቴ እየመጣች ነው ማለት ነው። ካሜራማን ተደብቀ እናቴን መንገድ ላይ ትቀርጽልኛለ ሲቀጥል ደግሞ ሰፕራይዟ ምናምን ማለት ስትወጣ፣ ከዚህ ቤት የአጥር አጥሩ የእንጨት ነበረ እና አሁን የቆርቆሮ ሆኗል ቤቱ ይጠፋታል፣ ታገኘዋለች። ዝም ብላ ዘው ብላ ትገባለች። ምን ይመስላል ሪያክሽኑ ምናምን ነገር አብረን የምና ይሆናል። ውጭ እንጠብቃታ እና ግቢው ያ በሮ ይሄ ነው። እንሻላ ባጃጅ እንገዛለሁ ብዬ የባጃጅ መግቢያ ነው ያደረግኩላትኝ። ያ እንደምታት ና ባሌም የቤት መኪና ይኖረዋል እንሻላ እኔም ይኖረኛል። እና በቃ ለዛ ነገር ምቹ እንዲሆን ብዬ ሰፋ አድርገዋለሁ። አካባቢው ምናምን መጽዳት አለበት ግን አሁን ስለደከመን ለዛ ነው። እና የእናቴ ተደብቀ ምናምን ትወስድልኛለ እናቴን እሺ በኋላ እንገናኝ ስትመጣ ማለት ነው። ወዶቼ አብራችሁ ነው ነው ላይክ ሰብስክራይብ አድርጎ ሲቀጥል ደግሞ ላዘናችሁብኝ እንዳለ በቃ ለዚህ ነበረ እሷ ከቤት እንድትወጣልኝና እሷን ሰርፕራይዝ ማድረግ ስለነበረ ነው እና ለዚህ ነው እንደዛ ምናምን ነገር አለቃቅሺ እንደዚህ ምናምን የተፈጣጠረው ማለት ነው እና እንጂ እኔ እናቴ ብደበድበኝ መብቷ ነው። ብትገነጣጥለኝ በጥርሷ መብቷ ነው። ሁሉ ነገር መብቷ ነው። እኔ የፈለገች ነገር ና። ውጪ ያለችኝ አባረረችኝ ምናምን እንዳለ አይደለም። በቃ ለዚህ ነበረ ማለት ነው። ሁላችሁንም ይቅርታ፣ በጣም በጣም በጣም ይቅርታ። ይህን ቪዲዮ ደግሞ ሕዝብ ጋር እንዲደርስልኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለኝ። በኋላ እንገናኛለን። እየመጣች ነው። ቀስ ብለው ሰዳትማ፣ ቀስ ብለው ሰዳት። እኔ እደበቃለሁ ደች ቤተሰቢያው እንደምታየው ግራ ገብቷታል፣ ግራ ገብቷታል። እና ገና እየፈለገች ነው ማለት ነው። ቤቱ እንትን እያየ ወይ ብቻዋን ላይ እያወራች ነው የኔ እናት። እናቴ ወይ እዛ ጋይዳ ቁጭ አለች ማለት ነው። ቤተሰብ እና ምን ይሻላል ቁጭ ብላለች። ስማማ ቁጭ አለች፣ ሆ ቁጭ አለች እኮ። እንሂድ አብረን አብረን እንሂድባት፣ እንሂድባት ቤት ዋጣ። በዚህ እንሂድ፣ በጀርባ ላይ ያገኛታ። ይኸውልህ ግን እሷን ለማስደስ የኔ እናት በጣም ነው የተጫወትኩባት። ወላሂ አላህ ከቀልቧ አይጠብቅኝ። ነገር ግን እሷን ለማስደሰት ስለሆነ ችግር የለውም። ውይ ከየት ወጣሽ ነበር? የት ገብተሽ ነበር? የት ነበርሽ? እስካሁን የት ነበርሽ? ታዲያ ደውለሽ አትነግሪኝም? እንደ አትፈልጊኝ ብለሽ እንደዚህ ትጨናነቃለች። አትይኝም? እኔ ዙሮብኝ ነው ቁጭ ያልኩት። አሁን ቅርት፣ እውነት ደህና ነሽ አለሽ? ያው ደነገጥኩኝ። እኔ ፎቶ ልል አፎቶ ልል ይህ ትጠፊያለሽ፣ ዝም ብለሽ ትጠፊያለሽ፣ እንዴ። ይቅርታ እኔ ግን አንቺን ለማስደሰት ነው ከቤት የወጣው። እንደዚህ ለምላሽ ተጣፈለ ሌላ ጊዜ ምናምን ገበያ ስቴጅ ነበረ ሰርፕራይዝ ማረግሽ ሰው ጋር ዘመድ ጥየቃ ምናምን ስቴጅ አይደለ። አሁን ግን ሰጋሽ ስላለሽ ህክማም ስላለሽ ቀዳሚ ነች እሷ ስላለሽ ከቤት አልወጣም አልንቀሳቀስም ስትይ፣ ከዛ የነበረኝ ሰበብ ይሄ ነበረ እና የተጠቀምኩት አንቺን ለማስደሰት ያደረኩ ቤት ሽናቶች ነው። ስትንገላች ነበር ዞረብ እሺ አሁን አይንሽና ስርሽ ና ትልቅ ሰርፕራይዝ አለሽ። ነው በጣም የምትፈልጊው እኔ እንኳን አንቺ ተገኘሽ። እሱ አንቺ ጠፍተሻል ብዬሽ እየተጨናነቀ ሌላው ይቅር ይቅር። ሌላ አንቺ መገኘትሽ ለእኔ ትልቅ እንትን ስጦታዬ ነው። እሱ ነው ሰርፕራይዙ። እያለች ነው እናቴና ቤተሰብ እናቴና አሁን እንደዚህ አስራትና ሰርፕራይዝ እናረጋታለን ማለት ነው። ስላስቀየም ኩሽ ነው ብድግ እኔ አስቀይ መሽኝ አታውቂም። የቀን እንትን ነው ጎደሎ ጎደሎ ነው። አንቺ አንድ ቀን ምን እና አስቀይ መሽ አታውቂም። እሺ አጂኛ እሺ አስኩሽ እና እና እንሄዳለን ቤትሽ ቤትሽ። ጠፋሽ? ለምን ጠፋሽ? እንዴት ጠፋሽ? ዞረብኝ ሳረ የሚሉ ነገር አለ። ሳር ረግጠሽ ነው። እኔ ምን አውቃለሁ። እሺ ቤተሰብና እናቴን ሰርፕራይዝ እናደርግ ነው አሁን አምራችን ሆኖ ወደዛ እንሄድ ማለት ነው። እንዲ አሁን ቤት አንዱ ለሶስት አይንሽ ለከፍተው ነው ማለት ነው። እሺ ቤተሰብ አሁን እንክፈታት እናቴ። የማን ቤት ነው መጣሽ? ቤትሽ ነው። አይ? የኔ ቤት በፍጹም አይደለም። ምነው? ምን ተቀየረብሽ? ምን ተቀየረብሽ? አባ ጥሩ እንደዛ ነበር። ደሳሳ ጎጆ ነው የማውቃት እኔ። ያቺ ደሳሳው አንቺ ደሳሳው እንጨት ይኸው እና። አላህ። ከዛ ደግሞ ወደዚህ በዚህ ተቀየረ። እዚህ ወደዚ እንግባ። እኔ አላምንም። አታምኒም እና? እኔ ቤት ነው ወይ? ቤቱን አታይም? እኔ አላምንም። ቤቱን አላየሽም። ቤቱ ይሄ አንቺ አይደለም። አሁ መስታወቱ በበሩን አየሁት። ምልክቱ እንጂ አታውቂውም ለምን ጠፋሽ? ነው እንደዚህ አልነበረ። እና ቤተሰብ፣ ብዙ የተቆራረጡ ችግኞች አሉ ያለ ፕላን የተተከሉ የሆነ ጎጆ ብቻ ብዙ የሚቀረው ነገር አለ ገና ሽንት ቤት፣ ኩሽና፣ ምናምን ወዘተ ይሰራል። ግን እስከዚህ ሁሉ ቀን አንቺ እዛ የሰው ቤት ምናምን አላቆየሽም ብዬ ነው። አራት ቀን ውስጥ እንደዚህ ተለወጠ። ቢስሚላህ ረህማን ረሂም

ሕይወትሽ ይለወጥ፣ በአዲስ መወለድሽ፣ አዲስ አሚን ማግኘትሽ፣ አዲስ አሚን ቢስሚላህ አገኘሽ ተገኘት የሚለውን በራሱ አጃ ይግባ። ቢስሚላህ መገኘት አንቺ ሁሌውን ማግኘት፣ ሁሌ ስራሽ ያ ረቢ። አትጭ አንቺ ዱንያ በግርሽ ስር። አንቺ ሁሌ ለናት ለፍ ያለሽ፣ አላህ ደግሞ ለአንቺ ወኪል ወዳጅ ያውጣለሽ፣ ጀዛሽን በልጆችሽ አግኝ። እኔ መክፈል አልችልም፣ ያ ረቢ አንድ አላህ ይክፈልልኝ ተወኪሉንለትከአታልቅሽ አታልቅሽሽ ነው፣ አታልቅሽ። በቃ እኔ አሁን ይቅርታሽ ስለሁሉም ነገር እሺ። ለአንቺ ብዬ ነው ትችሽ ሄድኩኝ እንጂ አስቀይመሽኝ አስደብረሽኝ ምናምን አይደለም። አታልቅሽሽ

አሚን እና ግቢዋ ላይ ፓፓይ ምናምን አለ አቦካዶ አለ። ያው ሙሉ ማለት ነው በቃ አሁንም የሚቀረው አለ እና ቤተሰብ ቀለም ምናምን ምናምን ወዘተ ኮርኒ፣ ሲቀጥል ደግሞ ሽንት ቤቱን እና ኩሽናውን ምናምን የፍየል ቤት ብዙ የሚቀረው ነገር አለ ለአሁኑ ግን በጣም ነው ወድሽ። ዓመት ቆይለኝ ኑሪለኝ፣ እድሜ ሲርዘምልኝ እዊ እዊ ይኸው ግቢ ለእዚያ ማርኛት እና አፉ ሊላች በሴትም ቦታ ሴት፣ በእናትም ቦታ እናት ነሽ። እሷ አላህ ከክፉ ነገር ይጠብቅልኝ፣ አሜን። ሽፋን አድርጎ በሽፋን ውስጥ ከአይንና ሳላህ ወዳጅሽን ያብዛልሽ፣ አሜን። ናይ ግቢው በቃ ምሳ ምናምን ትበያለሽ ቡና ይፈላልሻል። እና ቤተሰብ እኔ በዚሁ ሰናበታችኋለሁ። ሰላማችሁ ይብዛልን። ወዳችኋለሁ፣ አክብሯችኋለሁ። እና ለዚሁ ነበር ማለት ነው የሁሉ ግርግር ብቻ አልሐምዱሊላህ። ቸው ደህና ሁኑ።